ባለሱ ወይ ወይ፣ ብራዘሪ ቂንጫ አለሽ እንዴ? ጥጉ ጋ ማለት ነው። ቤቲ አልሚ ጽገሪ ዳሉልሽ? እሺ፣ አልሚ አስወድዳለች። በሳምንት ብቻ ነው እንደ ማማዬ ስላንቺ ባላ እንደምናወራው ባለሱቅ እ ስኳር አለ እንደ አዎ፣ ደም ግፊትስ?

እየሰማችሁኝ ነው? ልጃችሁን አግቻለሁ። አንድ ሚሊዮን ብር ይዛችሁን ልትመጡ። ሰውዬ 15 ዓመት ሙሉ ቁጭ ተቀጠከኝ። የለኝም አልኩኮ፣ ደንቆራው። አንዴ ሙሉ ጀርባዬ ከሆነ ግን ፍርድ ቤት ነው መገትራችሁ። ሄሎ፣ አንተ ተነስና በቃ ስራ ጀምር እሺ? በጣም ደህና ነው። እና ውሮ ጮማ አይበላም ጮማም አይበላ። ድመት አጋጥሞች ያቃ ነጭ ስጋ በፍጹም አይበላም። እና ይሄው ራሱን ሲንጠጣው ቀይ ቀዩን ብቻ መርጦ በልቶ ለጮም ፓርት ግን ይተዋል። ሁሌም ነው ከልጅነቱ ጀምሮ። እና ለምን እንትን አትሞክሪለትም? ለምን አትጠብሺለትም? ያው እንደ እንደ ቀብጦ ሊሆን ይችላል ገብቶሻል። እኛም እኮ ጥሬ በላ በላ

ለልመና እንኳን ለልመና መች ትንባሽ ይሰጠኝና ብለን በላይ በላይ በላይ በላይ ነው ኩም ይመጣኝ። አይ አይነን ቢልስ ኖሮ እንዴ አረ እንደውም ተመስገን ነው። አይኔን ለትንሽ እግዚአብሔር ነው ከወጣኝ። አይኔን ብሎ ቢሆንስ እንዴ? እሺ፣ በምን በምን መጥቶ ነው? ጭንቅላትስ በምን መጥቶ ነው? ፈንክቶ ነው ወከህ ማየት ያዛሉ። ልጅ ግብዳ ጭንቅላት ያለውና አወከው። አንተ ዝም በል ዝም በል ያ ህፃን መታ ተነከተ። ምን እሱ ይፈነክተኛል? በሱላንስ ፈንክቶኛል። አንተ ሰለይ ሊለ በቃ የጠሙዱ የሌለ ተነሳስታል ደሞ ነው ም ባለሱቅ ለጠፍልኝ እስኪ ስንት ነው አስር ብር ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው

እኔ አሁን ለመዝናናት ዱባይ ሲሄድ ብሩክስቴት ነው የሚሄዱ። እዛማ አረን የሰማይ ቤት አልገባም። መቼ ምድራዊ ሕይወትን ኖርኩት ጓደኞችን ለማንጥይ አልኩኝ። መሬቱ ላይ አንጠፈ እንጀራ ሞት ትበላል። አሜሪካ ሄድኩ፣ ቱርክ ሄድኩ፣ አረብ ሀገር ሄድ፣ ብሩክስቴትን የሚያክል የለም። ታውቂዋለሽ? ብሩክስቴት አታውቀውም? ሰማይ ቤት ነው። 24 ፐርሰንት ትከፍላለህ፣ 10 ዓመት የመኖሪያ ፍቃድ ይሰጣል። ፏ ትላለህ። አሪ ሰውዬ፣ እኔ ኢትዮጵያ ስመጣ፣ አረ እንደምን ምን እንደው ወጎጉንም አይዛችሁታል ጋሽ። አሁን ፏ መኪናዋን መኪናዋ ምን ምን አስራ ምን አስራ፣ እኔ እኮ እቃ እቃ ይጠፋኛል። አንድ ቢስኩት ብቻ ነው፣ እንትኑን ይብሉ ጋሽ። እንብላው። አንተ ነጭ ልብስ ነጭ ነጫጭባጭ ወርዘይ ለመጨረሻ ጊዜ የምትናዘዘው ነገር ካልተናዘዝ፣ እባክህን አትግደለኝ። እነሱ ከከፈሉ ሶስት እጥፍ አድርጌ እከፍልሃለሁ። እንካ ተቀበለኝ። አትቀበለው አንተ አንተ ገዳይ ነህ። ድጋሚ ቀርጸዋለን። አክሽን! ለመጨረሻ ጊዜ እነሱ ከከፈሉ

በቺቺኒያ እያለፈ ማለት ነው። አንዱ ከውጭ ነው የመጣውና ምንም ነገር አያውቅም። ከዛ እንትን እየጠራች መስሎት እንድራይድ ፈልጋ መስሎት ማለት ነው ላድርሰች ምናምን ነገር ሲላት ቆማ አይቶ ማለት ነው። ከዛ አይ እኔ እዚህ ስራ እየሰራ ቢዝነስ እየሰራው ነው አለችው። ከዛ ላይ የምን ቢዝነስ ነው የምትሰሪው ምናምን ነገር ሲላት አብረን አድረን ከዛ ብር ትከፍለኛለ አለችው። ከዛ ሄደ ጥባት ሄደና ተመልሶ በቃ ከንክኖ ተመለሰና ቆይ ግን ስንት ብር ነው የምጠይቅ ሲላት ሁለት መቶ ሺ ብር ትለዋለች። ሸሊ ነኝ ነው ሸኒ ነኝ የሚያል ሻላ በረከት የሚባል ጓደኛችን የንትን ሱስ አለበት እና ታሙ፣ ሐኪም ቤት ሄደ ማለት ነው። ከዚያ ዶክተሯ የግብረ ስጋ ግንኙነት ታደርጋለህ እንዴት ትለዋለች። ካላስቸገርኩሽ አለ እና በጣም ነው እንዲ ምትወደ